ስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በዓቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሓ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቻችን ይህንን ታላቅ የመንፈሳዊ መርሐ ግብር የምትከታተሉ ሁላችሁም የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፋቸውን ውሳኔ ከዚህ ቀደም እንደምናቀርብላችሁ ሁሉ ዛሬም እንደተለመደው የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ያገኙትንና በቅዱስ ሲኖዶስ ምልዓተ ጉባኤ አባላት የተፈረሙትን ውሳኔዎች ከዚህ እንደሚከተለው አቀርባለው። የቅዱስ ሲኖዶስ ምልዓተ ጉባኤ ዝክረኒቂያ በሚል የተዘጋጀውን የሊቃውንትን የአቋም መግለጫ የተመለከተው የቅዱስ ሲኖዶስ ያሳለፈውን ውሳኔ በመጀመሪያ እናነሳለን። በመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አህጉረ ስብከት የሚገኙ የምስክር ጉባኤ ቤት መምህራንና ሊቃውንት ከሚያዝያ ሀያ እስከ ሀያ ሁለት ሁለት ሺ አስራ ሰባት ዓመት ድረስ ዝክረ ኒቅያ በሚል መሪ ቃል በሀገር አቀፍ ደረጃ በተካሄደው ጉባኤ ምሁራኑ ባካሄዱት ውይይት ያቀረቡትን ምክረ ሀሳብ ለቤተ ክርስቲያናችን እጅግ ጠቃሚና ወቅቱ የሚጠይቀው ሁሉን ነገር በሕግ እንዲመራ የሚረዳ የሊቃውንት ድምፅ መሆኑን ምላተ ጉባኤው በሙሉ ድምፅ ተቀብሎታል። ከዚህ የተነሳ በዚህ በቀረበው የአቋም መግለጫ በመነሳት የቅዱስ ሲኖዶስ ምላተ ጉባኤ ውሳኔዎቹን አሳልፏል። አንደኛ፣ በነገረ ማርያምና በነገረ ክርስቶስ አስተምሮ ጉዳይ የምስክር ጉባኤ ቤት መምህራንና ሊቃውንት የሰጡት ሀሳብ በሊቃውንት ጉባኤ ኃላፊነት በሚገባ ተብራርቶ የቅዱሳት መጻሕፍትን ትርጓሜ መሰረት በማድረግ ሊስተካከል የሚገባው ተስተካክሎ የጎደለው ሞልቶ የጠመመው ቀንቶ በመጽሐፍ መልክ እንዲታተም በሚዲያ ሊተላለፍ የሚገባው ደግሞ ተለይቶ በሊቃውንት ጉባኤ መምህራን ብቻ እንዲተላለፍ እንዲደረግ። በሁለተኛ በነገረ ማርያም አስተምሮ ዙሪያ እመቤታችን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም የአምላክ እናት መሆኗን በሊቃውንት አነጋገር መተፈታሪ መልተፍጡራን የሰማዕታት እናታቸው የመላእክት እናታቸው የተባለች ምክንያተ ዲን አማላጃችን ቤዛዊት ዘበጸጋ መሆኗን በሶስተኛም ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስም ለስም አጠራሩ ክብር ይግባውና በአባቶቻችን ሐዋርያት በአበው ሊቃውንት ሲነገር እንደቆየው ቆየው ከአብና ከመንፈስ ቅዱስ ጋር ትክክል የሆነ የባሕርይ አምላክ መሆኑ ነባሩ የነገር ሃይማኖት ትምህርት በምልአትና በስፋት እየተሰጠ እንዲቀጥል፣ በአራተኛም ደረጃ የሊቃውንት ጉባኤ በተማሪ የሰው ኃይልና በቴክኖሎጂ እንዲደራጅ ለሥራው የሚያስፈልገው ሁሉ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ልዩ ትኩረት ተሰጥቶት እንዲሟላለትና የበጀት ድጋፍ እንዲደረግለት። አምስተኛ፣ ይህ አይነት ጉባኤ ለወደፊትም አስፈላጊ በመሆኑ የሚያስፈልገው በቂ ዝግጅት እየተያዘ በዓመት ሁለት ጊዜ ከጥቅምትና ከግንቦት ርክበ ካህናት ምላተ ጉባኤ በፊት የምክክር ጉባኤው እንዲደረግና አጠቃላይ ሂደቱን የሊቃውንት ጉባኤ መምሪያ ኃላፊነቱን ወስዶ እንዲያመቻች። ስድስተኛ የሊቃውንት ጉባኤ የሚጠበቅበትን ከፍተኛ ኃላፊነት ለመወጣት ደግሞ ያስችለው ዘንድ የሚያስፈልጉትን የስራ ክፍሎችና ሊቃውንት እያሟላ አሁንም በስሩ እንዲሟሉለት ያቀረባቸው የሥራ ዘርፎች ማለትም የቅበተ ሃይማኖት ዘርፍ፣ የቅኖናና ሥርዓተ አምልኮ ዘርፍ፣ የቅዱሳት መጻሕፍት ትርጉም ዘርፍ፣ የታሪክና ባህልና ሳይንስ ዘርፍ፣ የጥናትና ምርምር ዘርፍና የማኅበራዊ ሚዲያና ተያያዥ ጉዳዮች ዘርፍ በተጠና ሁኔታ ተሟልተውለት ተውለት ከቋሚ ሲኖዶስ መመሪያ እየተቀበለ እንዲሰራና በቀጣይም የሊቃውንቱ ጉባኤ እስከ ሀገረ ስብከት ድረስ ያለው መዋቅር ተጠናቅሮ እንዲቀጥል ይሁን በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ አሳልፏል። በመቀጠልም ደግሞ ቅድስት ቤተ ክርስቲያን በአጭሩና በረጅሙ ጊዜ ግቧ የምታከናውናቸውን ዝርዝር ተግባራትን ለይቶ በተሟላ እቅድ አደራጅታ የአፈጻጸም መርሐ ግብር ቀርጻ እየተንቀሳቀሰች ሲሆን የማስፈጸሚያ በጀቱ በመደበኛና በካፒታል ተለይቶ በውስጥ ገቢ በድጋፍ በብድርና በስጦታ የሚገኙትን አግባብ አቀናጅቶ አጠቃላይ ገቢን ማሳደግ ካልተቻለ የረጅም ይሁን የአጭር ጊዜ ግቦችን ማሳካት እንደማይቻል ከበጀትና ሂሳብ መምሪያ የቀረበውን ዓመታዊ አጠቃላይ በጀት ተመልክቶ ቅዱስ ሲኖዶስ በጉዳዩ ላይ በስፋት ተነጋግሮ የዚህን በጀት ዓመት አጽድቋል። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ የ2018 ዓ ም መደበኛ የካፒታል የወጪ በጀት በድምሩ ማለት ነው አምስት ቢሊየን አራት መቶ ሰባ ሚሊየን አራት መቶ አስራ ስምንት ሺ ስድስት መቶ ሰባ ብር ከሀያ አምስት ሳንቲም ሆኖ የጸደቀ ሲሆን በአግባቡ ተይዞ በየበጀት አርዕስቱ በ2018 ዓ ምት በጀት ዓመት ወጪ እየሆነ ስራው እንዲሰራበት የቅዱስ ሲኖዶስ ምላተ ጉባኤ ወስኗል። በሌላም መልኩ ደግሞ በቅዱስ ሲኖዶስ ውሳኔ ያገኘው ሌላው ጉዳይ የመናገሻ አምባ ማርያም እና የጋራው መዳን ያለም ቤተ ክርስቲያን አንድነት ገዳም ነው። በዚህ ገዳም ዙሪያ ቅዱስ ሲኖዶስ ምልአተ ጉባኤው ውሳኔ ያሳልፏል። እንዳልነው የመናገሻ አምባ ማርያምና የጋራው መድኃኔዓለም አንድነት ገዳም ታሪክ ሰፊ ታሪክ ያለው የገዳም ሥርዓትና ደንብ ተዘጋጅቶለት ከጥንት ዘመን ከነገሥታቱ ጊዜ ጀምሮ በአንድነት ገዳም ሥርዓትና ደንብ ሲተዳደር ቆይቶ፣ ከጊዜ በኋላ ግን በሰበካ ጉባኤና በገዳም ወይም ደግሞ በሁለት ገጽታ እንዲተዳደር መደረጉ ይታወቃል። የገዳሙ ታሪክና አንድነት ይሄ የሚያፋልስ ሆኖ በመገኘቱ ወደ ጥንቱ ስሪትና ወደ ጥንቱ ታሪክ መመለስ አስፈላጊ ሆኖ በመገኘቱ ይህንንም ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ከተማና የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ ሊቀ ጳጳስ እነዚህ በደብርና በገዳ የሚተዳደር የነበሩትን በአንድነት የመናገሸው አምባ ማርያምና የጋራው መዳኒ ዓለም በአንድ አንድነት ገዳም ሆኖ እንዲተዳደር ያሳለፉት ውሳኔ በምልዓተ ጉባኤ እንዲጸድቅ ባቀረቡት ጥያቄ መነሻነት የቅዱስ ሲኖዶስ ምልዓተ ጉባኤ በዚሁ ጉዳይ ላይ ተነጋግረው በዚህም ላይ ውሳኔ ያሳልፏል። አንደኛ፣ ቀደም ሲል አንድ የነበሩትና ከጊዜ በኋላ የተለያዩ ሁለቱ ገዳማት ወደ አንድነታቸው ተመልሰው በአንድነት እንዲተዳደሩ ቀደም ሲል በገዳሙ በቅስና ሲያገለግሉ የነበሩ ካህናት ደግሞ ደሞዛቸውን እያገኙ ማለት ነው በአቅራቢያው በሚገኙ በቅዱስ ጊዮርጊስ ቤተ ክርስቲያን ወይም ደግሞ በሸገረ አገር ስብከት ውስጥ በሚገኙ አብያተ ክርስቲያናት ተመድበው እንዲሰሩ እንዲደረግና የዚህ የቅዱስ ጊዮርጊስ ቤተክርስቲያን ራሱ ችሎ ራሱን ችሎ በሰበካ ጉባኤ ተቋቁሞለት በሰበካ ጉባኤ እንዲመራ ለህዝቡ ለህዝበ ክርስቲያኑ የሚሰጠው ማንኛውም መንፈሳዊ አገልግሎት ግን በገዳሙ አገልጋዮች እየተሰጠ እንዲኖር በገዳም ስርዓት አገልግሎቱም ደግሞ በዛው በጥንቱ ስርዓት ሁለቱ የመናገሻ አምባ ማርያምና የጋሪያው መድኃኔዓለም በአንድነት በአንድነት ገዳም እንዲተዳደር የቅዱስ ሲኖዶስ ምልአተ ጉባኤ የብፁዕነታቸውን ጥያቄ ተቀብሎ አጽድቆ ተግባራዊ እንዲሆን መመሪያ ሰጥቷል። ጥቅምት 16 ቀን 2017 ዓ.ም የምዕራብ ካናዳ የኤድመንተንና አካባቢው አህጉረ ስብከት ያቀረበውን ጥያቄ የተመለከተው የቅዱስ ሲኖዶስ ምልአተ ጉባኤ በዚህ በቀረበው ጥያቄ ላይ ውሳኔ ለመስጠት ያመች ዘንድ ቦታው ድረስ የሚያጣሩ በብፁዕ አቡነ ዲሜጥሮስ የምስራቅ ካናዳ ሀገር ስብከት የሚመራ ልዑክ ቦታው ላይ መላኩ ይታወቃል። በዛ መነሻነት ልዑኩ ያቀረበውን ሪፖርት አዳምጦ ሊሆን የሚገባውን ውሳኔ አሳልፏል የቅዱስ ሲኖዶስ ምልዓተ ጉባኤ የሀገሩን መንግስታዊ አደረጃጀት የአብያተ ክርስቲያናት ብዛትና አጠቃላይ ሁኔታ አጣርተው እንዲያቀርቡ የተሰየመው ልዑክ ወይም የተሰየሙት ልኡካን ያቀረቡትን አማራጮች ተመልክቶ ለጊዜው በመልካ ምድሩ መሰረት በማድረግ ቀደም ሲል ምዕራብ ካናዳ ለሁለት ተከፍሎ የብፁዋውን አብርሃም ሊቀ ጳጳስ የአገረ ስብከትና ኤድመንተንና አካባቢውን በተጨማሪ የሁለቱ ስቴቶች ማለትም የሳስካቾና የሚኒቶባ አራት አብያተ ክርስቲያናትን ተጨምሮላቸው ማለትም በኤድመንተን ሁለት፣ በሚኒቶባ ሁለት፣ በሳስካቾ ሁለት በፎርት ማክቢር አንድ ጠቅላላ ድምር ሰባት አብያተ ክርስቲያናትን እንዲመሩ ወስኗል። በጊዜያዊነት ወይም ደግሞ በአማራጭ አንድ የቀረበው ማለት ነው። ሁለተኛ ደግሞ ካልጋሪና አካባቢውን፣ ብሪቲሽ ኮሎምቢያን፣ መልካ ምድሩንም አንድ ላይ መክፈል የሚቻል በመሆኑ ደግሞ በብፁዕ አቡነ መቃርዮስ ሊቀ ጳጳስ የሚመሩ በካልጋሪ ከተማ ውስጥ ስድስት አብያተ ክርስቲያናት በካልጋሪ ቅርብ ርቀት ሁለት በብሪቲሽ ኮሎምቢያ አራት ጠቅላላ ድምር 12 አብያተ ክርስቲያን ሲሆኑ እስከ ጥቅምት 2018 ዓም ድረስ በቀረበው በዚህ ጊዜያዊ አማራጭ ተግባራዊ እንዲሆንና በጥቅምቱ የቅዱስ ሲኖዶስ ምላተ ጉባኤ ግን ምዕራብ ካናዳ ሀገረ ስብከት ጽሕፈት ቤት በሕዝቡና በካህናቱ ጥያቄ መሰረት አንድ ሆኖ እንዲመራ የሚደረግበት ሁኔታ እንዲቀርብ የቅዱስ ሲኖዶስ ምላተ ጉባኤ ወስኗል። ስለዚህ እንዳልኳቸው አጣሪ ኮሚቴው ይህንን የማጣራት ነገር በሶስት አማራጮች አቅርበዋል። ጊዜያዊና ዘለቄታዊ የሚለው ለጊዜው አማራጭ አንድን የቅዱስ ሲኖዶስ ምላክታዊ ምላተ ጉባኤ ተቀብሎ አስድቆታል። ነገር ግን በአማራጭ ኮሚቴው የቀረበው የረጅም ጊዜ ወይም ደግሞ አስፈላጊ መፍትሄ የተባለው ምዕራብ ካናዳ ሀገር ስብከት በአንድ ሀገር ስብከት በአንድ ሊቀ ጳጳስ የሚመራ የሚለውን ሀሳብ ከጥቅምት 2018 ዓመት ነው ጀምሮ ተግባራዊ የሚሆኑበት መንገድ ዝግጅት እንዲደረግ የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል ማለት ነው ሌላው በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የገዳማት አስተዳደር መምሪያ የተደረገው የምክግር ጉባኤ የአቋም መግለጫን የተመለከተው የቅዱስ ሲኖዶስ ጉባኤ በዚሁ ጉዳይ ላይ በጥልቀትና በስፋት ተነጋግሮ ውሳኔ አስተላልፏል ማለት ነው። በዚህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል በዝርዝር እየታዩ መመሪያ እንዲተላለፍላቸው በዚህ በገዳማቱ ማለት ነው። ከዚህም ጋር በተያያዘ ለወደፊቱ ገዳማትን የተመለከቱ ስብሰባዎችና ጉባኤዎች ሲደረጉ መዋቅራዊ አሰራሩን በጠበቀ መልኩ ገዳማቱ በሚገኙበት አህጉረ ስብከት ሊቃነ ጳጳሳት እውቅና እንዲፈጸሙና ከጉባኤው መልስ ደግሞ ገዳማውያኑ ለየአህጉረ ስብከቱ ሊቃነ ጳጳሳት ሪፖርት እንዲያደርጉ ከዚህም ጋር ተያይዞ ገዳማቱን መርዳት፣ መንከባከብ፣ መጠበቅ የሁሉም ግዴታ መሆኑ እንደተጠበቀ ሆኖ ከአሁን በፊት በተደጋጋሚ ውሳኔ የተሰጠባቸው ስርዓተ ምንኩስናን በገዳማት እንዲፈጸሙና ስርዓተ አበው እንዲጠበቁ የተሰጠ ውሳኔ እንዲፈጸሙ ከዚህም ጋር በአንድነት ገዳማት ሕብረት በኩል ገዳማውያኑ ለአገልግሎትና ጉዳይ ለማስፈጸም ወደ አዲስ አበባም ሲመጡ ክብራቸውና ገዳማዊ ሕይወታቸው ተጠብቆ ጉዳያቸውን እስከሚፈጽሙ ድረስ ማረፊያ የሚሆን ሕንጻ ለመገንባት የቀረበው የቦታ ጥያቄና የንብረቱ መተዳሪያ ደንብ ከህገ ቤተ ክርስቲያን ከቃለዋዲውና ከሌሎችም የቤተ ክርስቲያን ደንቦችና መመሪያዎች አንጻር በድጋሚ እንዲታዩና የህንፃ ግንባታው ቦታውን በተመለከተ ያቀረቡትም ጥያቄ አካታች በሆነ መልኩ ማለት ነው አካታች በሆነ መልኩ ለሌሎቹም አይጉር ስብከትና ከውጭ ዓለም ለቤተክርስቲያን አገልግሎት ወደ አዲስ አበባ የሚመጡ እንግዶችን በሚያገለግልና ገቢን ማስገኘት በሚያስችል ደረጃ ወይም ደግሞ ደረጃውን የጠበቀ የእንግዶች ማረፊያ ሕንፃ የሚሰራበት ሁኔታ ተጠንቶ ለጥቅምቱ የቅዱስ ሲኖዶስ ምልዓተ ጉባኤ እንዲቀርብ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ሰጥቶበታል። በእነዚህ ጉዳዮች ላይ የቅዱስ ሲኖዶስ ምላተ ጉባኤ ውሳኔ የሰጠበት መሆኑን እገልጣለሁ። በቀጣይም ደግሞ የቅዱስ ሲኖዶስ ምላተ ጉባኤ ውሳኔ ያሳለፈባቸውን ጉዳዮች በነገውም ዕለት እናቀርባለን። የአባቶቻችን አምላክ ጉባኤያችንን በሰላም ያስፈጽመን። ወስብሐት ለእግዚአብሔር።